የተወደዳችሁ የዝግጅታችን ተከታታዮች እንደምን ከረማችሁ? ዛሬ አዲስ ዝግጅት ይዤላችሁ መጥቻለሁ። ለዛሬ የመረጥኩላችሁ ርዕስ የጉሮሮ ሕመምን በሚመለከት ይሆናል። እንግዲህ የጉሮሮ ሕመም አዋቂንም ሆነ ህፃናትን ያጠቃል። በዛሬው ውይይታችን የምናተኩረው ግን ልጆችን የሚያጠቃ የጉሮሮ ሕመምን በሚመለከት ይሆናል ማለት ነው። በተለይ ወላጆች የእናንተን ትኩረት የሚጠይቁ ሶስት ነገሮች ላይ ትኩረት ሰጥተን እንወያያለን። ዝግጅታችን ጠቃሚ የሚሆንላችሁ እስከ መጨረሻው ስትከታተሉ ስለሆነ ዝግጅታችንን እስከ መጨረሻው እንድትከታተሉ በትህትና እንጠይቃለን። ስለምታዳምጡንም ከልብ እናመሰግናለን። በመጀመሪያ አብዛኛውን ጊዜ በጉሮሮ ህመም የሚጠቃው የትኛው የጉሮሮ ክፍል ነው የሚለውን ለመረዳት የተለያዩ የጉሮሮ ክፍሎች እንመልከት። በምስሉ የምታዩት ቀስቱ የሚያመለክተው እንጥል የተባለውን የጉሮሮ ክፍል ነው። ከእንጥል በስተግራና በስተቀኝ ያሉት ሁለቱ ቀስቶች የሚያመለክቱት ቶንሲል የተባለውን የጉሮሮ ክፍል ነው። እንግዲህ እያንዳንዳችን ሁለት ቶንሲል ነው ያለን። በተደጋጋሚ ህመም የሚጠቃው ቶንሲል የተባለው የጉሮሮ ክፍል ነው። ቶንሲል በህመም ሲጠቃ ሌሎች የጉሮሮ ክፍሎች እንደ እንጥል፣ ላንቃ እንዲሁም ደግሞ በጉሮሮ ዙሪያ ያሉ የተለያዩ አካላት ቁጣን፣ እብጠትን ሊያስከትሉ ይችላሉ። ይህ በአጠቃላይ ህመምን ሊያስከትል ይችላል ማለት ነው። የጉሮሮ ህመምን የሚያስከትሉ ሁኔታዎች ምንድን ናቸው? የጉሮሮ ህመም በሁለት ዋና ዋና ምክንያቶች ሊከሰት ይችላል። የመጀመሪያው እንጥል፣ ቶንሲል እና ሌሎችም የጉሮሮ አካላት ቁጣን ወይም ኢንፍላሜሽን የሚያስከትሉ ሁኔታዎች ሲሆን፣ ሁለተኛው ደግሞ እነዚህ የተለያዩ የጉሮሮ ክፍሎች በቫይረስ ወይም ባክቴሪያ በሚባሉ ህዋሳት ሲጠቁ ነው። የጉሮሮ ህመምን የሚያስከትሉ እነዚህ ሁኔታዎች ከህመም ባሻገር የተለያዩ የጉሮሮ አካላት ላይ የተለያየ ምልክቶችን ሊያሳዩ ይችላሉ። በመጀመሪያ ጉሮሮ ቁጣ ወይም ደግሞ ኢንፍላሜሽን ሲደርስባቸው እነዚህ የተለያዩ አካላት በጉሮሮ ላይ የሚታየው ምልክት በምስሉ ላይ የምታዩት እንጥል ሊያብጥ ይችላል። መጠነኛ የሆነ እብጠት ወረድም ብሎ ሊታይ ይችላል፣ በእብጠቱ ምክንያት ማለት ነው። በተጨማሪም ቶንሲልም እንዲሁ ሊያብጥ ይችላል። መጠነኛ እብጠት ሊያሳይ ይችላል። የተለያዩ እነዛ አካባቢ ያሉ የጉሮሮ ክፍሎች የመቅላት ሁኔታ ሊታይባቸው ይችላል ማለት ነው። ሁለተኛው እነዚህ የተለያዩ የጉሮሮ አካላት በቫይረስ ሲጠቁ ነው። ቫይረስ የሚያስከትለው የጉሮሮ ሕመም አብዛኛውን ጊዜ ከጉንፋን ጋር ተያይዞ የሚከሰት ነው። ይህ ሲሆን በጉሮሮ ላይ የሚታዩት ምልክቶች የመቅላት፣ ቶንሲል ሊቀላ ይችላል፣ ትንሽ አበጥ ሊል ይችላል። እንዲሁም ደግሞ እንጥል ሊቀላ ይችላል ትንሽ አበጥ ሊል ይችላል። ከእብጠቱ የተነሳ ደግሞ ከተለመደው ቦታ ትንሽ ወረድ ብሎ ሊታይ ይችላል። ይህ ማለት እንጥል ወረደ ወይም ደግሞ ቦታውን ለቀቀ ማለት አይደለም። ይህ የሚከሰተው በእብጠቱ ምክንያት ነው። ጉንፋን ሲኖር እና እንዲህ አይነቱ ነገር ሲከሰት ደግሞ ትኩሳትም አብሮ ሊኖር ይችላል ማለት ነው። በባክቴሪያ ምክንያት የሚፈጠር የጉሮሮ ህመም ቶንሲላይተስ ይባላል። የተለያዩ የጉሮሮ ክፍሎች በባክቴሪያ ሲጠቁ በጉሮሮ ላይ የሚታዩ ምልክቶች አሉ። ቀደም ብዬ እንደነገርኳችሁ በተደጋጋሚ በባክቴሪያ የሚጠቃ የጉሮሮ ክፍል ቶንሲል ነው። ስለዚህ ህመሙም ቶንሲላይተስ ነው የሚባለው። ቶንሲላይተስ ቶንሲልን ሁለቱን ቶንሲሎች የሚያጠቃ የጉሮሮ ህመም ነው። እንግዲህ ቶንሲላይትስ ሲኖር ሌሎች የጉሮሮ ክፍሎች እንጥልም፣ ላንቃም፣ የጉሮሮ የተለያዩ ግርግዳና ክፍሎችም ሊቆጡ ይችላሉ። መቆጣት ማለት እብጠት፣ መቅላት ሊያሳዩ ይችላሉ። ነገር ግን የባክቴሪያ በባክቴሪያ የሚከሰት ህመም ወይም ኢንፌክሽን የሚያጠቃው በመጀመሪያ ደረጃ ቶንሲል የተባሉትን ሁለቱ ክፍሎች ነው። ቶንሲል በተባሉት ሁለቱ ክፍሎች ላይ ከመቅላት እና ከማበጥ በተጨማሪ የማመርቀዝም ሁኔታ ሊታይበት ይችላል። ይህ ነጩ በምስሉ ላይ በቀስቱ የሚታየው በዚህ በባክቴሪያው ምክንያት ያመረቀዘ ቶንሲል ነው። የተለያየ ምክንያት የሚከሰት የጉሮሮ ሕመምን ማስታገስ ወይም ማዳን የሚቻለው እንዴት ነው የሚለው እንመልከት። የጉሮሮ ሕመምን ለማስታገስ ለማሻል፣ በቤት ውስጥ የምናደርገው በባህላዊ የምናደርገው እርምጃ ምንድን ነው? አዋቂዎች ሎሚ፣ ጨው፣ ማር የመሳሰሉትን እነዚህን መጠቀም ጥሩ ነው። በተለይ ጨውና ሎሚ ለብ ያለው ውሃ አድርጎ ጉሮሮ ላይ ገርግል ማድረግ ህመሙንም፣ የጉሮሮ ችግሩንም ያስታግሳል። ህፃናት ሲሆኑ ደግሞ በቂ ፈሳሽ መስጠት፣ ከፍ ያለ ቫይታሚን ሲ ያላቸውን አትክልትና ፍራፍሬ መመገብ፣ ለልጆች ደግሞ ቫይታሚን ሲ ያላቸውን እንደ ኦሬንጅ ጁስ ያለ መስጠት በጣም ጠቃሚ ይሆናል ማለት ነው። አር ዝንጅብል፣ ነጭ ሽንኩርት፣ ቁርንፉድ፣ ቀረፋ፣ ናና የመሳሰሉትን በተለያየ መልክ መውሰድ ይቻላል። በተለይ አዋቂዎች እንዲሁም ከፍ ያሉ ልጆችም እድሜያቸው ከፍ ያለ ልጆችም ከሆኑ እነዚህም በተለያየ መልክ መስጠትና የጉሮሮ ህመምን ማስታገስ ይቻላል። ከዚህ በተጨማሪ ህመምን ወይም ትኩሳት ሲኖር ይህን ለማስታገስ ታይለኖል እና ፓራስታሞል የመሳሰሉትን የህመም ማስታገሻም መውሰድ ይቻላል። እዚህ ላይ ወላጆች ትኩረት ማድረግ ያለባችሁ በጣም አስፈላጊ ጉዳይ አለ። ልጆች በተለያየ ምክንያት የሚከሰት የጉሮሮ ህመም ይህንንም ተከትሎ ትኩሳት የሚኖራቸው ከሆነ ይህንን ለማስታገስ ታይለኖል እና ፓራሲታሞል መጠቀም ትችላላችሁ ለህፃናት ነገር ግን አስፕሪን ሌላ ከባድ የጤና ችግር ስለሚያስከትል ልጆች ትኩሳትም ሆነ ህመም ሲኖራቸው አስፕሪን መጠቀም በጣም ተገቢ ያልሆነ ነው ማለት ነው ለጉሮሮ ህመም የህክምና ባለሙያ ማማከር የሚገባው ምን ምልክቶች ሲታዩ ነው በቤት ውስጥ በምናደርገው ህክምና ሁኔታው እየተሻለ የማይሄድ ከሆነ ሁኔታው እየተሻለ የማይሄድ መሆኑን የምናውቀው የጉሮሮ ህመሙ እንዲሁም ደግሞ ትኩሳት ካለ ትኩሳቱ እየቀነሰ የማይሄድ ከሆነ በጥቂት ቀናት ውስጥ ከሶስት ቀን በላይ የሚቆይ የጉሮሮ ህመም ካለ የህክምና ባለሙያን ማማከር ተገቢ ይሆናል። ሁለተኛው ድንገት የሚጀምር የጉሮሮ ህመም ከጉንፋን ጋር ሳይያዝ የጉሮሮ ህመም ብቻውን የሚከሰት ከሆነ ከሆነና በአንገት ዙሪያ ያሉ እጤዎች ህመምና እብጠትን የሚያስከትሉ ከሆነ ሶስተኛው ልጆች ላይ በቀን ውስጥ የትኩሳት መድኃኒት በተደጋጋሚ መጠቀም የሚኖርብን ከሆነ እና የትኩሳቱ መጠን ሄደት መጣ ከማለት ባሻገር ከፍተኛ የሆነ ትኩሳት የሚያመጣ ከሆነ ልጆች ላይ ሌላ ትኩሳቱ ሌላ ችግር ስለሚያመጣ የህክምና ባለሙያን ማማከር ተገቢ ይሆናል ማለት ነው። ፕሮግራማችንን ወደ ማጠቃለል ተቃርበናል። ያ ከመሆኑ በፊት ግን ወላጆች እንድታተኩሩባቸው የሚያስፈልጉ ሶስት ነጥቦች ላይ ውይይት እናደርጋለን። በመጀመሪያ ቀደም ብዬ እንዳሳየዋችሁ በተደጋጋሚ በጉሮሮ ህመም የሚጠቁ የጉሮሮ ክፍሎችን አሳይቻችኋለሁ። በአብዛኛው ባክቴሪያ እና ቫይረስ የሚያጠቃው የጉሮሮ ክፍል ቶንሲል የተባለውን የጉሮሮ ክፍል ነው። እንጥል የተባለው የጉሮሮ ክፍል በባክቴሪያና በቫይረስ የመጠቃት እድል ቢኖረውም እንጥልን ብቻ ለይቶ የሚያጠቃ ህመም በጣም የማይታይ ሁኔታ ነው ማለት ነው። ስለዚህ አሁን እየቀነሰ ቢሄድም ልጆች፣ ትንንሽ ልጆች፣ ህፃናት፣ ገና የተወለዱ ህፃናት እንጥላቸው ወረደ፣ የጉሮሮ ህመምን ለመከላከል እየተባለ እንጥል ይቆረጣል፣ እንጥል ይቧጠጣል። ቀደም ብዬ እንደነገርኳችሁ በባክቴሪያ ምክንያት የሚከሰት የጉሮሮ ህመም ቶንሲላይተስ ነው የሚባለው። ቶንሲላይተስ የሚያጠቃው ቶንሲልን ነው። ቶንሲል የሚገኘው ከእንጥል በስተግራና በስተቀኝ ነው፣ በስዕሉ እንደምትመለከቱት። ስለዚህ አብዛኛው የጉሮሮ ህመም የሚከሰተው ባክቴሪያ ወይ ቫይረስ ቶንሲል የተባሉትን አካላት ሲያጠቃ ነው። እንደነገርኳችሁ እንጥል የተባለው አካል ይህንን ለይቶ የሚያጠቃ ህመም በሳይንስ መኖሩ ቢገለጽም የለም በሚባል ደረጃ የማይታይ ችግር ነው ማለት ነው። ስለዚህ የጉሮሮ ህመምን ለመከላከል እንጥልን ማስቧጠጥ መሆን ወይም ማስቆረጥ የጉሮሮ ህመሙን የሚያስከትለው የእንጥል መውረድ ስላልሆነ የጉሮሮ ህመሙን አያስቀረውም ማለት ነው። ስለዚህ ወላጆች ይህንን ትኩረት እንዲሰጡ ያስፈልጋል። ሁለተኛው ወላጆች ትኩረት እንዲሰጡ የሚያስፈልገው በባክቴሪያ ምክንያት የሚፈጠር የጉሮሮ ህመም ወይም ቶንሲላይትስ የተባለው ነው ይህ ህመም እድሜያቸው ከአምስት እስከ አስራ አምስት ዓመት ያሉ ልጆች ላይ ስር የሰደደ የልብና የኩላሊት ህመምን ያስከትላል ይህ የሚሆነው ለምንድን ነው ልጆች ቶንሲል በሚይዛቸው ጊዜ ተገቢው የህክምና ክትትል ተገቢው የህክምና እርዳታ ሳይደረግላቸው ሲቀር ነው ቶንሲል በባክቴሪያ ምክንያት የሚከሰት የጉሮሮ ህመም የህክምና ባለሙያ ማየት አለበት። የህክምና ባለሙያ ደግሞ እንደየሁኔታው አንቲባዮቲክስ ያዛል። አንቲባዮቲክስ መውሰድ እና ባክቴሪያውን ማጥፋት ይኖርበታል። ይህ ካልሆነ በሂደት ልጆቹ ስር ለሰደደ የልብ ህመም እና ስር ለሰደደ የኩላሊት ህመም ይጋለጣሉ ማለት ነው። ስለዚህ ወላጆች ልጆች ጉሮሯቸው በሚታመም ጊዜ ቀደም ብዬ እንደነገርኳችሁ፣ ሐኪም ማየት የሚኖርባቸውን ምልክቶች ትኩረት ሰጣችሁ ሳትዘገዩ ወቅቱን በጠበቀ መሰረት ሐኪም ማሳየት አስፈላጊ ይሆናል ማለት ነው። ተኛ ወላጆች የጉሮሮ ህመምን በተመለከተ ትኩረት ሰጥታችሁ ተገቢውን እርምጃ እንድትወስዱ የሚያስፈልግ ሁኔታ በተደጋጋሚ የቶንሲል ህመም የሚያጠቃቸው ልጆችን ነው። ልጆች በተደጋጋሚ በቶንሲል ህመም ሲጠቁ የቶንሲላቸው መጠን ተለቅ ያለ ይሆናል። በምስሉ እንደምትመለከቱት የቶንሲል ህመም ባይኖራቸውም በሌላው ጤናማ በሆኑበት ጊዜም የቶንሲላቸው መጠን ተለቅ ብሎ ሊታይ ይችላል። እንግዲህ እነዚህ ልጆች ቶንሲላቸው ብቻ ሳይሆን በጉሮሮ ውስጥ ያሉ እጤዎችም ያብጣሉ ማለት ነው፣ ትልልቅ ይሆናሉ። እነዚህ ልጆች በሚተኙበት ጊዜ እነዚህ መጠናቸው የተለቀው እጤዎች የአየር መተላለፊያውን እንደ ልብ አየር እንዳይዘዋወር ስለሚያደርጉ ልጆቹ ያንኮራፋሉ። የሚያንኮራፉ ልጆች ጤናማ የሆነ የአየር መዘዋወር የላቸውም ማለት ነው። ጤናማ የሆነ የአየር መዘዋወር ከሌለ ጤናማ የሆነ እንቅልፍ አደለም የሚተኘው። ጤናማ የሆነ እንቅልፍ ካልተኙ ደግሞ ልጆች እድገትና ጉልብትናቸው ላይ ችግር ያመጣል ማለት ነው። የማንኮራፋት ችግር ያላቸው ልጆች ይቀጭጫሉ። እድገታቸው ላይ ችግር ያመጣል። እድገታቸው ላይ ችግር የሚያስከትልበት ምክንያት ምንድን ነው? ልጆች በሚተኙበት ጊዜ ነው ለእድገት የሚሆነው ሆርሞን የተባለው ውጤት የሚመረተው። ይህ ሆርሞን ሲመረት ነው ልጆች ጤናማ በሆነ መንገድ የሚያድጉት። የሚያንከሯፉ ልጆች ጤናማ የሆነ እንቅልፍ ስለማይተኙ ይህ እድገታቸውን የሚያጎለብተው ሆርሞን አይመረትም ወይም የሚመረተው በጣም ውስን በሆነ መንገድ ነው ማለት ነው። ስለዚህ የሚያንኮራፉ ልጆች የቀጨጩ ይሆናሉ። በተጨማሪም በሚተኙበት ጊዜ ማንኮራፋታቸው ጤናማ የሆነ የአየር ዝውውር እየተካሄደ እንዳልሆነ ነው የሚያስረዳው። እንቅልፍ አለመተኛት ደግሞ በአጭር ጊዜ ምንድን ነው የሚያስከትለው? በቂ እንቅልፍ ካልተኙ ልጆች ትምህርት ቤት ሄደው ትምህርታቸውን መከታተል ያቅታቸዋል። ትምህርት ቤት የማይሄዱም ቢሆን ልጆች ነጭናጫ ይሆናሉ። የሚሰሩትን ስራ ትኩረት ሰጥተው መስራት የሚያቀታቸው ልጆች ነው የሚሆኑት። ስለዚህ በአጭር ጊዜና በረዥም ጊዜ በቂ እንቅልፍ አለመተኛት ችግር ያስከትላል ማለት ነው። ስለዚህ የሚያንኮራፉ ልጆች የሚያንኮራፉበትን ምክንያት ለማወቅ የህክምና ባለሙያን ማማከርና ይህ ደግሞ በእጤዎቹ እብጠት ወይም በቶንሲሉ ምክንያት ከሆነ ከአንገት በላይ በሚደረግ ቀዶ ጥገና ህክምና የሚስተካከል እና የሚሻሻል ጉዳይ ስለሆነ እድሜያቸው ሳይዘገይ እና ይህ ነገር በሂደት ችግር ሳያመጣባቸው ወላጆች ትኩረት ሰጣችሁ ይህንን እርምጃ ብትወስዱ ይመከራል ማለት ነው። የተወደዳችሁ የፕሮግራማችን ተከታታዮች ለዛሬ የጉሮሮ ህመምን በሚመለከት ያዘጋጀንላችሁ በዚህ ይጠናቀቃል። ፕሮግራማችንን ላይክ፣ ሰብስክራይብ እና ሼር በማድረግ አበረታቱን። በተጨማሪም ደግሞ አስተያየታችሁና ጥያቄያችሁን በኮሜንቱ ላይ ብታሰፍሩ በተገቢው መንገድ እንመልሳለን። ስላዳመጣችሁን ከልብ እናመሰግናለን። እስከሚቀጥለው ዝግጅታችን ድረስ ደህና ሁኑ። ጤና ይስጥልኝ።